እንግዲህ ፍቅርዬ ላይ የመጣችሁ አፋችሁን የምትከፍቱ ሰዎች እንደዚህ ስዱር ድጃጅ እንዳልጠብሳቸው ነገሩ። እኮ የኛ ፍቅር አስተዋይ ናት። በከፈታቸው በከፈታችሁ ቁጥር ቅንጭላጣችሁ ይመዘናል ትላቸዋለ ማለት ነው። ሰላም ዓለይኩም ወራህመቱላይ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዲሞቺ ማነት ማለት ነው። ፍቅርዬ ላይ ተሳዲ ብሪጋለለ እንዴ፣ ቆይ በሰላም አይመጡም እንዴ? ቆይ እነዚህ ልጆች እኮ ፍቅርዬ ፉፉ ቡረካ ሰላም የሆኑ ልጆች ናቸው። የሆነ ሰው ሲመጣ ወይ ፋቲን ረሷት ፈት ሆኖ ሰላም ሆኖ ሰዎች ናቸው። የሆነ ሰው ሲመጣ ግን በጸብ ነው የሚገቡት ማለት ነው። እንዴ ደሞ ጭራሽ እቺ ደሞ ፊጥ ፊጥ ፊጥ አረጋት ፍቅር እየላይ ማለት ነው ኦ ማይ ጋድ። እዚህ ጋር የሆነ እንትን እየሰማው ነበረና እንትን እየጠበስኩኝ ይኑ ነው ነው ነው ምንድን ነው የሚባለው? ሱዱር ድጃች አረበኛ በግሮአናት ነው ማለት ነው እና ለላችሁ የፈለኩት ነገር ምንድን ነው? ማናት ቆይ፣ የቡሪኬ ፍቅረኛ እንዳንላት ኖርማል ጓደኛሞች ነን ብሏል። ኖርማል ጓደኛ ደሞ ከሆነ እንደዛ ፊት ፊት አያደርጋትም የሆነ ነገር አለ እንጂ ከቡሪኬ ጋር የሆነ የታስ ያስተሳሰሩት ወይም የጀመሩት ነገር ቢኖር በቅናት የተነሳ ይመስለኛል። እንግዲህ ስትገባ እራሱ ቡሪኬን ብቻ ነው ሰላም ያለችው። ዘላ ፍቅርዬ እንድትሳደቡ ነገርኮ ፍቅርዬ አስተዋይ ናት። የሆነ ሰው መጥቶ ሊሲሰርባ ከአፉ ክፉ ቀነ ክፉ ቃል አታወጣም ነገር ግን እንዴት ላቸዋለ አፋችሁን በከፈታቸው ቁጥር ቅንጭላታቸው ይመዘናል ስላቸው እውነት ነው ወይም የሆነ ሰው አፉን ባፉ ቅንጭላቱን ትመዝኑታላችሁ በአነጋገሩ ቅንጭላቱን ትመዝኑታላችሁ እና ምን ያህል ልቅና ምን ያህል የሆነ ለክብር እንዳለላቸው ምናምን አድርጋችሁ ትመዝኑ እንደ አፋቸው እንደሚናገሩት እንትናቸውን መመዘን ትችላላችሁ አንዳንድ ሰዎችን እና ፍቅርዬ ልክ ናት ማለት ነው። እና እንደዚ ስዱር ድጃጅ ማለት ነው። ከአሁን በኋላ ፍቅርዬ ላይ የመጣና አፋችን አብሳለን የምትሉ ሰዎች እንደዚህ ስዱር ድጃጅ ጥብስ። እንዲ አበዙት፣ የእውነት አበዙት። እንዲ ያመቱ ፍቅርዬ ይነግረኝ። ፍቅርዬ ጸባይ ሰናይ ስለሆነ ወይም ደግሞ ከአፏ ክፉ ቃል ማውጣት ስለማትፈልግ ስለማታወጣ በሌላ ነገር አስባቸውም እንዲቆይ ይመጣ እስኳ መናገር ከፈለገ ከእናንተ ጥፍ በላይ መናገር ይችላል። ነገሩ ነገር ግን እሷ ጨዋ የጨዋ ልጅ ናት፣ ካፏ ክፉ ቃል ማውጣት አትፈልግም። ስለዚህ እናንተ ደግሞ ስትናቁ ያም እየመጣ ፍቅሬ ዝም በይ እንጂ ዝም በይ አቀመሽ፣ አንቺ ራስሽ ዝም በይ፣ የሆነ አንቺ ራስሽ ዝም በይ። ምን እንደኛልኝ እንዴ! ዘላ ስድብ ሰውኮ እንደው ኖርማል ንግግር እንኳን ጋል ጋል ያለ ንግግር ምናምን ኦኬ እንጂ እኮ፣ ዘላ ስድብ ፍቅርዬን እንዴት እንጂ እንዴት እንዴት እንዴት እንዴት እንዴት እንዴት ተናገርሽው። ነገር በሙሉ ፍቅርዬን አይወክልም፣ ሲጀመር ፍቅርዬንም አይገልጽም ማለት ነው። ፍቅርዬ ጸባይ ያላት ክፉ ቃል ክፉ የማታወጣ ጸባይ የሰነየ ሆኖች ልጅ ናት። እዚህ ጋር ደግሞ መጥባይን እያሳያችሁ እንዴት እንዴት ተዝረከረካ ያያችሁት በማል በማል ስለ ስራ የምላውራ ጋይት እና ፍቅርዬን የመናገር እንትን የለብሽም። ሲጀመር ከቡሪከ ጋር ራሱ ግንኙነት ካለሽ ፍቅርዬ ምን አደረገች? ከኖርማል ጓደኝነት ውጭ ምን ያደረገች ነው? ይዘሹ አዘለሹ መዞርቺ አለሽ። ከፈለግሽ አንቀልባት ግዛልሽ አለክ ተፈለግሽ ፉፉና ፍቅራው ወጣ አንቀልባ ይገዛልሻል ቡሪኬን ያዝለሽው ይሄው እዚህ ጋር ደሞ ማለት ነው ጋይስ፣ ልጅ አሳደጊ ነኝ፣ ምግብ ሰሪ ነኝ፣ ልጅ አሳደጊ ነኝ፣ ቤት አጽድ ነኝ። ይሄ ሁሉ አሳልፌ ነው ከእናንተ ጋር ደግሞ ወሬ ለወሬ የምመጣው ማለት ነው። እና እንደነገርኳችሁ በማለ በማለ ስለ እስራኤል አውራ ብዬ ነው። እና ከፈልግ አዝለሽ ሂጂ፣ ማን ማን ይከላከልሽ? አልቦርኪን ዘለሽ መተሽ ፍቅርዬን የምትናገሪው እንዴ? ምን አይነቷ? ምን አይነት በየአይነት አለ? ይቀዋ እንደ እቺንማ እቺማ ከዚህ ጋር ሰላም ከፈጠሩ ማለት ነው ይቅርታ ሳናስጠይቃት ይቅርታ ሳንቀርም እቺ ይቅርታ መጠየቅ አለባት እንዴ የእውነት ኖርማል ንግግር እንኳን ምናምን እኮ አይዲ ግን እች ኮ ዝም ብላ እንደ አፏ እንዳመጣላት አፏን ከፈተች ማይ ጋድ የማንሽ ከፍታ ፈባክሽ እነዚህ ጋር ስራዬን ጨራስኩኝ ማለት ነው ከልጁ ጋር ልጅጁ እዚህ ጨቃጨቀኛል። ህፃኑ እዚህ ምግብ ሰራለሁ ዊ ህፃኑ ልጅ ያለባችሁ ግን የእምር ቀንጭላታችሁ ጥሩ ነው። በጣም ነው የሚያናድዱት ጋይስ አንዱ በተለይ ቁመው መሄድ ከጀመሩ አንዱን አንዱ የማይሄዱበት ስራ ስር የለም። በቃ ሹሉኩሉኩሉክ እያሉ በቃ መጥባሁማ በቃ ዶላፑ እንዳልዝክፍክፍ ነው የሚያደርገው። አሁን ይሄ ልጅ ማለት ነው እና ማላችኋለሁ፣ ፍቅርዬን የሚናገር ከዚህም በኋላ ቀድም ባያችሁ ዘይት ነው እምጠብሳችሁ። ከዚህም በኋላ ማንም ፍቅርዬ ላይ እውነት ለምናገር ማንም ከዚህም በኋላ ፍቅር ፍቅርዬ ፍቅርዬ ለራሱ በቃ እንትና ትበይ፣ ትዕግስተኛ ትሆኝ። ከዚህ በላይ እውነት ልክ ልካቸው ንገሪያቸው። ሆ አባ ብዙ ማንም እየመጣ ፍቅርዬ እንጂ እንደዚህ ነይ እንጂ እንደዚህ ነይ፣ የራሳቸውን ባህሪ ለፍቅርዬ ይ እንትን ይላሉ። ለማንኛውም ቡርኬ ፍቅረኛች ከሆነ እንቀልባ እንገዛልሻለን። አዝሌሽ መዝሩት ይችላል። ከዛ ውጭ ፍቅርዬንም እንዳት እንድት ናገሪያ ታንፈልግም። ባይ ጋይስ